ሰላም ጤና ይስጥ ልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምናላችሁልን የብስራታታ ፕሮግራማችን አሁን ጀምሯል። በዛሬው የብስራታታ ፕሮግራማችን ታሪካዊ የአዲስ አበባ ስታዲየም ጨዋታዎችን ማድረግ ያቆማል ወይስ ይቀጥላል የሚለው ጉዳይ የዛሬው የብስራታታ ፕሮግራማችን ዋነኛ የመወያያ ርዕሳችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንዴት አለ መልካም እንግዲህ በዛሬው የብስራታ ፕሮግራማችን የአዲስ አበባ ስታዲየም ዋነኛ የመወያያ አጀንዳችን ይሆናል። የአዲስ አበባ ስታዲየም እንግዲህ የኢንተርናሽናል ጨዋታዎችን ወይም ደግሞ የብሔራዊ ግዴታዎችን የጨረሰ ይመስላል። በትናንትና እንግዲህ በሴካፋ የ ማጣሪያ ጨዋታዎች ዙሪያ ወይም ደግሞ የኢትዮጵያ ከአስራ ሰባት ዓመት በታች ብሔራዊ ቡድን በተመለከተ ጋዜጣዊ መግለጫ ሲሰጥ የአዲስ አበባ ስታዲየምን በተመለከተ የስፖርት ሚኒስትር ዴታው አቶ መክዩ መሀመድ የተናገሩት ሐሳብ አለ። ይህ ሐሳብ ታዲያ የአዲስ አበባ ስታዲየም ከዚህ በኋላ እጣ ፋንታው ምን ይሆናል የሚለው ጥያቄ ለብዙዎች ጥያቄ እየሆነ መጥቷል። እንግዲህ አዲስ አበባ ስታዲየም ላይ ከዚህ በኋላ ኢንቨስት ማድረግ ብዙ ትርጉም የለውም ተብሏል። ወይም ደግሞ ኢንተርናሽናል ጨዋታዎችን የማድረግ ነገሩ አብቅቶለታል ተብሏል። ኢንተርናሽናል ጨዋታዎች በአዲስ አበባ ስቴዲየም መደረጋቸው ከዚህ በኋላ መደረግ የለበትም፣ ደግሞ የኢትዮጵያ ብሔራዊ ቡድን ወይም ደግሞ የኢትዮጵያ ብሔራዊ ቡድኖች በጥቅሉ አዲስ አበባ ስቴዲየም ላይ ጨዋታዎችን አያካሂዱም የሚለው ነገር ሚዛን ደፍቷል። ይህ ስቴዲየም ግን በቀጣይ ምን ይሆናል? ይህ ስቴዲየም በቀጣይ ጨዋታዎችን ሊያካሄድ ነው ወይስ እስከ ጥቅሉ ምን ሊሆን ይችላል የሚለው ነገር የብዙዎች መነጋገሪያ ነው። እንግዲህ ወደ ልምምድ ማዕከል ይቀየራል ነው የተባለው። ኢንተርናሽናል ጨዋታዎች ሲኖሩ የልምምድ ማዕከል ከመሆን ውጭ ሌላ ኢንተርናሽናል ጨዋታዎችን አያካሂድም፣ ከዛ በዘለለ ግን የሀገር ውስጥ ጨዋታዎችን ያካሂዳል የሚል ሀሳብን አንስተዋል። ስለዚህ የአዲስ አበባ ስታዲየም ላይ ኢንቨስት ማድረግ ይቆምና ሌሎች አዳዲስ ስታዲየሞች ላይ ኢንቨስት የማድረግ ሀሳብ አለው መንግስት ተብሏል። ይህ ጉዳይ አንድም ተው ምንድን ነው የሚለውን ነገር እንመልከት መለኝ እንግዲህ የአዲስ አበባ ስታዲየም ላለፉት አራት ዓመታት ከኢንተርናሽናልም ከሀገር ውስጥ ውድድርም ርቆ ቆይቶ ነበር። እንግዲህ የቆየበት ዋናው ምክንያት የነበረው ስታዲየሙን በማደስ አጉር አቀፍ ውድድር ማዘጋጀት እንዲችል ማድረግ ነው። ቢያንስ በተወሰነ ደረጃ የሚደረጉ ውድድሮችን ማስተናገድ እንዲችል ታስቦ ታቅዶ ነበር ሲሰራ የነበረው። ትናንትና ግን አቶ መክዩ መሀመድ ይህ ስታዲየም ከዚህ በኋላ ኢንተርናሽናል ውድድሮችን ማስተናገድ እንደማይችል፣ እድሳትም እንደማይደረግለት ተናግረዋል። ይህ ደግሞ ለምን የሚል ጥያቄ በስፖርት ቤተሰቡ ዘንድ እንዲነሳ አድርጓል። እንግዲህ የአዲስ አበባ ስታዲየም የአህጉር አቀፍ ውድድሮችን ማድረግ የማይችል ከሆነ የወደፊት እጣፋንታው ምንድን ነው? እሳቸው እንደሚሉት አሁን ላይ እንደተናገሩት የሀገር ውስጥ ውድድሮችን ያስተናግዳል። ለኢንተርናሽናል ውድድር ደግሞ የልምምት ማድረጊያ ሜዳ ይሆናል። እንደሚሉት ይሆናል ወይ ነው? ወይስ ቀስ በቀስ እያለማመዱን የአዲስ አበባ ስታዲዮም ለዘላለም እንዲፈርስ ይደረጋል ወይ የሚል ነገር በስፖርት ቤተሰቡ ዘንድ ትልቅ ጥያቄ ጭሯል፣ እኔንም ጨምሮ ማለት ነው ስለዚህ ይህ ጉዳይ ዛሬ የመወያያ ርዕሳችን አድርገነዋል ምንድን ነው የአቶ መክዩ መሀመድ መግለጫ ምንድን ነው የሚናገረው የሚለውን እንግዲህ በደንብ እናያለን አዎ መልካም እንግዲህ አዲስ አበባ ስቴዲየም ብዙ ታሪካዊ ሁኔታዎችን ያስተናገደ ነው አንድ ለእናቱ ተብሎ ብዙ ነገሮችን አስተናግዷል በኢትዮጵያ እግር ኳሱን ብቻ ሳይሆን የፖለቲካዊ ጉዳዮችንም ብዙ ያስተናገደ ስቴዲየም ነው ግን ይሄ ስቴዲየም አሁን ከታሪካዊነቱ አንጻር እድሜው በገፋ ቁጥር ወይም ደግሞ እድሜው በጨመረ ቁጥር የእድሳቱ ነገር ወደኋላ ተብሏል። ወይም ደግሞ የአንደኛው የአቶ መክዩ ሀሳብ ለዚህ ጉዳይ እንዲናገዱ ያደረጋቸው ሀሳብ የፊፋንም የካፍንም መስፈርት አሟልቶ ስቴዲየሙ የኢንተርናሽናል ጨዋታዎችን ለማስተናገድ ከዚህ በኋላ ላይ እሱ ላይ ኢንቨስት ማድረግ ብዙ ትርጉም የለውም፣ ምክንያቱም እድሜው ስለገፋ ያንን ማድረግ ብዙ የምንፈልገው ጉዳይ አይደለም የሚል ሀሳብ ሰጥቷዋል። ከዚ ይልቅ እንግዲህ የአዲስ አበባ ስቴዲየምን ወይም ደግሞ ሌሎች በባህር ዳርም በየክልሎ የተገነቡ ያሉ ስቴዲየሞች ላይ ኢንቨስት ማድረግ አዋጭ ሆኖ ተገኝቷል የሚል ሀሳብ አላቸው። ግን ይህንን የመሰለ ታሪክ ያለው ስቴዲየም ይህንን የመሰለ ብዙ ታሪክ የተከወነበት የኢትዮጵያ ስፖርት ብዙ ነገሮቹ በከፍታውም በዝቅተውም የኢትዮጵያን ስፖርት ያስተናግደው ስቴዲየም እንዲሁ በቀላሉ የሚተው ስቴዲየም ነው ወይ የሚለው የብዙዎቹ ጥያቄ ነው። ምክንያቱም ስቴዲየሙ ካለው ክብር ካለው ዝና አንጻር አሁን የመለማመድ የመለማሚ የመለማመጃ ሜዳ ይሆናል የሚል ሀሳብ ነው ያላቸው። በኢንተርናሽናል ጨዋታዎች ወይም ደግሞ የሀገር ውስጥ ውድድሮች ሲደረጉ በተወሰነ መልኩ መጠነኛ እድሳት የተደረገለት የምናደርግበት መንገድ ይኖራል ነው የሚሉት። ግን የእሳቸው ሀሳብ አንድምታው ግን ያ ነው የሚለው ነገር ቀደም ያነሳችሁ ሀሳቦች ለብዙዎች ስጋት ናቸው። እስከ ጭራሹ የአዲስ አበባ ስቴዲየም የመፍረስ አደጋ ይኖረው ይሆን ወይ የሚለው ወደ ብዙዎች አእምሮ እየተመላለሰ ነው ያለው እና ከታሪክም አንጻር አሁን ካለው ነባሪያ ሁኔታ አንጻር የአዲስ አበባ ስቴዲየም ይህ ሁኔታ ይገባዋሉ የሚለውን ነገር እናንሳ። የአዲስ አበባ ስቴዲዮም ትንሽ ታሪካዊ ዳራውን በተወሰነ ደረጃ እንመልከት። የአዲስ አበባ ስቴዲዮም እንግዲህ ከሰባ አመት በላይ ያሳለፈ ትልቅ ስቴዲዮም ነው። አስራ ዘጠኝ አርባ ነው ስቴዲዮሙ የተሰራው። አስራ ዘጠኝ አርባ ሲሰራ እንግዲህ አምስት ሺህ ተመልካች እንዲይዝ ተደርጎ በእንጨት መቀመጫ ነው የተሰራው ስታዲየሙ 1946 ላይ እንደገና ትንሽ ተሻሽሎ ክብር ትሪቡና አካባቢ በሲሚንቶ እንዲሰራ የተደረገበት ሁኔታ ነው ያለው። ከዛ በኋላ እንግዲህ አዲስ አበባ ስቴዲዮም አሁን ያለውን ይዘት ቅርጽ እንዲይዝ የተደረገውና በዚህ ደረጃ ተሰርቶ የተጠናቀቀው 1968 ዓመተ ምሕረት ነው። ያን ጊዜ እንግዲህ አስቴዲየም በዚህ ደረጃ እንዲሰራ ሲደረግ እንደ ግዴ ታርጌት የተደረገው አስረኛውን የአፍሪካ ዋንጫ በኢትዮጵያ የማዘጋጀት እቅድን ታስቦ የተሰራ ነውና ያንን ውድድርም አዘጋጅቷል የአዲስ አበባ ስቴዲየም። የአዲስ አበባ ስቴዲየም እንግዲህ በዋናነት እግር ኳስን አትሌቲክስን መሰረት አድርጎ እየተገነባ ውድድር ነው። ከዚህ አንጻር እንግዲህ በርካታ በእነዚህ ስፖርት አይነቶች በርካታ ታላላቅ ውድድሮችን አስተናግዷል። የአዲስ አበባ ስቴዲዮም ሌሎች ስፖርቶችም አሁን ደ ቦክስ አይነት ውድድሮችም አዲስ አበባ ስቴዲዮም ላይ ይደረጉ ነበር። ታላላቅ የሚባሉ የሀገር ውስጥ ውድድሮች በሙሉ የሚደረጉት አዲስ አበባ ስቴዲዮም ላይ ነው። ወጣ ስንል ደግሞ ከኢትዮጵያ አህጉር አቀፍ ውድድሮችን አዘጋጅቷል። ሶስት የአፍሪካ ዋንጫ ውድድሮችን ማስተናገድ እየቻለ ነው። ሶስተኛውን፣ ስድስተኛውንና አስረኛውን የአፍሪካ ዋንጫ ኢትዮጵያ ማስተናገድ ትችላለችና ሶስት የፍጻሜ ውድድሮችን እንደዚሁ ማድረግ የቻለ ነው የአዲስ አበባ ስቴዲየም ከእግር ኳስ አንጻር ከተመለከት ነው። በአፍሪካ እስካሁን በተደረጉ የአፍሪካ ዋንጫ ውድድሮች ከካይሮ ስቴዲዮም ቀጥሎ ሶስት የአፍሪካ ዋንጫ ውድድሮችን የማስተናገድ የፍጻሜ ጨዋታዎችን ማስተናገድ የቻለው የአዲስ አበባ ስታዲየም ነው። ወደ አትሌቲክሱ ስንመጣ አስራ ስድስተኛውን የአፍሪካ አትሌቲክስ ሻምፒዮና ውድድር እንደዚሁ ማስተናገድ የቻለ ነው። ከአስር ዓመት በፊት 2008 ላይ ይመስለኛልና ይህን ውድድር እንደዚሁ አዘጋጅቷል። የአፍሪካ ቻምፒዮንስ ሊግ የክለቦች ማለቴ ነው የፍጻሜ ጨዋታን እንደዚሁ ያዘጋጀ ነው የአዲስ አበባ ስቴዲየም። በርካታ እንግዲህ ታላላቅ የሚባሉ የኢትዮጵያ እግር ኳስ ተጫዋቾች ታሪክ ከአዲስ አበባ ስቴዲየም ጋር የተገናኘ ነው። የአትሌቲክስም እንግዲህ ዓለም ላይ ትልቁ አትሌት አበበ ቢቂላ ነው። ኃይሌ ገብረ ስላሴ፣ ቀነኒሳ በቀለ፣ እነ ጥሩነሽ ዲባባ፣ ደራርቱ ቱሉ እንግዲህ እነዚህን ዓለም አቀፍ ድሎች ያስመዘገቡት አዲስ አበባ ስታዲየም ላይ እየተዘጋጁ ነውና የአዲስ አበባ ስታዲየም ከስፖርት አንጻር ከተመለከትከው በጣም በጣም ትልቅ ግዙፍ ታሪክ ያለው ነው። በኢትዮጵያ ብቻ ሳይሆን በአፍሪካም የሚጠቀስ ግዙፍ ስታዲየም ነው በአፍሪካ ከተገነቡ በቀዳሚነት ከሚጠቀሱ ስቴዲየሞች መካከልም የአዲስ አበባ ስቴዲየም ዋነኛውና ግንባር ቀደሙ ስቴዲየም ነው። የአዲስ አበባ ስቴዲየም እንግዲህ ይህን ከስፖርት አንጻር ብቻ ነው ያየ ነው። ከሙዚቃ አንጻር ካየኸው፣ ከፖለቲካ አንጻር ካየኸው፣ ከሃይማኖት አንጻር ካየኸው ብዙ ታላላቅ እውነቶች የተ ከናወኑበት ስቴዲየም ነው። የአዲስ አበባ ስቴዲየም የአዲስ አበባ ስቴዲየም እንግዲህ እነዚህን ከተለያዩ ክስተቶች አንጻር አነሳ ነው እንጂ የስታዲየሙ የምህንድስና ስራ በራሱ ራሱን የቻለ ትልቅ ታሪክ ያለው ነው። የአዲስ አበባ ስቴዲየም ኢትዮጵያ እንግዲህ በምህንድስና ዘርፍ ትልቅ ታሪክ ያላት ነች። እንግዲህ የአክሱምን የላሊበላን እያልን የምንጠቅሳቸው ዛሬ ድረስ ያልተከናወኑ ታላላቅ የምህንድስና ስራዎችን ለዓለም አስተዋውቃለች። በዚህ ደረጃ ከሚጠቀሱት መካከል ደግሞ የአዲስ አበባ ስታዲየም አንዱ ነው። የአዲስ አበባ ስታዲየምን በተለይ በተለይ የጥላ ፎቁን ጣሪያ ከተመለከት፣ በአሁኑ ሰዓት በየትኛውም የአፍሪካ ሀገር በየትኛውም ዓለም ብትሄድ በዚህ ደረጃ ያለ ጣሪያ ያለው ስቴዲዮም የለም። ራሱን ችሎ የቆመ ጣሪያ ነው። የአዲስ አበባ ስቴዲዮም አይተዋል። ምንም የሚይዘው ነገር የለም። አየር ላይ ያለ ነው እና ይህ የአዲስ አበባ ስቴዲዮምን ምህንድስና በጣም ልዩና ረቂቅ ያደርገዋል። በዚህ እንዴት ተሰራ ብዙዎች የሚገረሙበት የሚደነቁበት ነው። ይህ ምህንድስና ውጤት እና የኢትዮጵያውያንን ክህሎት አቅም ለዓለም የሚያስተዋውቅ ትልቅ ጥበብ ነው። ኢትዮጵያውያን የምህንድስና ባለሙያዎች ለዓለም ያስተዋወቁትና ከዚህ አንጻር ስታየው በጣም ትልቅ እውነታ ነው። ይህን የአዲስ አበባ ስቴዲዮም የዚህ ምህንድስና ስራ ሲሰራ እንዴት ተሰራ የሚለው አሁን ብዙዎችን እያነጋገረ የሚያነጋግር ጉዳይ ነው። እንዴት ነው የሰሩት? የት ላይ ነው የቆሙት? ምን ላይ ሆኖ ነው ይህን ስቴዲዮም ይህን ጣሪያ የገነቡት ብለ ስትል ከሃይማኖት ጋር የሚገናኝበት ነው እና እንዲያውም የውጭ ጸሐፊያን የሚሉት የኢትዮጵያውያን የምህንድስና ጥበብና እምነት የታየበት ነው ብሎ ነው የሚገልጹት። በዛ ጊዜ ላይ እንግዲህ ይሄንን ጣሪያ ሲሰራ ያንን ጣሪያ ለመስራት ኢትዮጵያውያኖች በህይወታቸው አስይዘው ሁሉ የሰሩበት ሁኔታ ነው ያለው። እና እንዲያውም በወቅቱ በሚገነባበት ጊዜ በትልቅ አሁን ሊፍት ነው የምንለው በጣም እንተ የሚለው በእንደዛ አይነት ተነስተው አየር ላይ ነው ኢትዮጵያውያኖቹ ያሉት፣ ሙያቶቹ የሆነ ቦታ ላይ ተቀምጦ ነው የሚገነቡት፣ እና ህይወታቸውን አስይዘው ነበረ በዛ ጊዜ ና ማርያም ድረሽልን፣ ማርያም ድረሽልን ይሉ ነበር ሁል ጊዜ እዛ ላይ በወጡ ቁጥር ኢትዮጵያውያኖቹ። እና ፈረንጆቹ ምን ይላሉ? ኢትዮጵያውያን በከፍተኛ አደጋ ወይም ደግሞ አደጋ በተደቀንባቸው ጊዜ ቶሎ ብለው የፈጣን ግንኙነት የሚያደርጉት ከአምላካቸው ጋር ነው። ያ አምላካቸውም ይሰማቸው ነበር የሚል ነገር ይናገሩላቸዋልና ያ በሚሰራበት ጊዜ ብዙ የህይወት አደጋ ሊደርስ የሚችልበት ሁኔታ እንደነበረና ነገር ግን እንደታሰበው ምንም አይነት ህይወት ሳይጠፋ ግንባታው ተጠናቁ እና ይህ ብዙዎችን የሚያስገርም የሚያሳስብ ነው። አንዳንድ ወገኖች የተወሰነ ህይወት እንደጠፋ የሚናገሩበት ሁኔታ አለ፣ ግን በማስረጃ የተደገፈ አይደለም። አሁን ድረስ ግን በአብዛኛው ግን የሚነገረው ኢትዮጵያውያኖች ህይወት ሳይጠፋ ብዙ አደጋ ሳይደርስ ይሄንን ጥበብ እውን እንዳደረጉ የሚነገርለት ነው። እና ይህን ስቴዲየም የትም አካባቢ የትም ቦታ ላይ ብትሄድ የምታገኙ አይደለም። የሚገርም ነገር እንግዲህ ይህ ስቴዲየም ከተገነባ ከ1968 በኋላ እንኳ ብትቆጥር 50 ዓመት በላይ ሆኖታል እስካሁን ድረስ መጠነኛ ጥገና ካልሆነ በቀር እድሳት ተደርጎለት አያውቅም። እድሳት ለማድረግ በተለያየ ጊዜ የፌዴራል ስፖርት ኮሚሽን ጥረት አድርጓል። ነገር ግን አልቻለም፤ ኃላፊነት የሚወስድ አካል አልተገኘም። እድሳት ለማድረግ እና እድሳት ሳይደረግለት ግን አሁን ድረስ የቆየ ስቴዲዮም ነው። ስለዚህ ይሄ በጣም እጅግ እጅግ ታሪካዊ የሆነ ስቴዲዮም ነው እና ልጠብቀው የሚገባ ልትንከባከበው የሚገባ ስቴዲዮም ነው እና ባለፈው ጊዜም እድሳት ይደረግለታል ተብሎ አራት ዓመት ሙሉ ሲዘጋ እዛ ጣራ ላይ የተደረገለት ነገር ብዙም የለም። መቀመጫዎቹ አካባቢ ላይ የተወሰኑ ሌላው ላይ የእድሳት ነገር ከመደረግ ውጪ ጥንካሬውን እንደምታዩ ጥራቱን ጠብቆ የቆየ ስቴዲየም ነው። አሁን ላይ የሚገነቡ ህንፃ ግንባታዎችን እንግዲህ በየጊዜው እየተመለከትን ነው፣ በምን ሁኔታ ላይ እንዳለና ትልቅ ጥበብ የታየበት እምነት የታየበት ትልቅ ስቴዲየም ነው ብሎ መናገር ይቻላል። ለአዲስ አበባ ስታዲየም መልካም እንግዲህ ብዙ ታሪኮችን አንስታል እንግዲህ ይሄኛው ብዙ ታሪክ ያለው ስቴዲየም አሁን የሚኒስትሩ ንግግር ትንሽ ከበድ ያለ ሆኗል። ከዚህ ከአንጋፋ ታሪክና ቱባ ታሪክ ካለው ስቴዲየም ተነስቶ ብዙዎች ስጋታቸውን የሚገልጹትም ከዚህ አንጻር ነው። ከስቴዲየሙ አንጋፋነት አንጻር ብዙ ስፖርት ሳይሆን በስሩ ብዙ ነገሮችን ሪፕሬዘንት እንደሚያደርግ ስለሚታወቅ ከዚ አንጻር እንዴት ይሆናል የሚል በሰዎች አእምሮ ውስጥ አሁን እየተመላለሰ ነው እንግዲህ የዜና ከተሰማበት ሰዓት ጀምሮ። ስለዚህ ይሄኛው ስቴዲየም አሁን ይህ ባለበት ሁኔታ ላይ በዚህ ልክ የልምምድ ሜዳ ይሆናል ሲባልና ወይም ደግሞ የኢንተርናሽናል ጨዋታዎችን አያስተናግድም ሲባል ትንሽ ብዙ እንትን የሚሉ ነገሮች አሉ። ምክንያቱም ይህኛውን ስቴዲየምስ አፕግሬድ ማድረግ አይቻልም ነበረ። ብዙ ስቴዲየሞች በተለያዩ ዓለማት ትንሰ ማለት አይደለም ሰማኒያ ዘጠና አመት ያስቆጠሩ ስቴዲየሞች አሉ። እነዛ ስቴዲየሞች ታድሰው እንደ አዲስ ይዘታቸውን ጠብቀው በደንብ አምሮባቸው ስንመለከት ይታያል። በብዙ ዓለም እንደዚህ አይነት ስቴዲየሞች ብዙ አንጋፋ ስቴዲየሞች አሉ በየሀገራቱ። ስለዚህ እነዚህ ስቴዲየሞች ይሄኛው ስቴዲየም ስ የእኛ ስቴዲየም በዚህ ልክ አይሆንም ነበር። ለምን ይሄኛው ሀሳብ ታሰብ የሚለው ጥያቄ ብዙዎች ጥያቄ ነው እና ይህ ባለበት ሁኔታ እንዴት ይህ ሊሆን ቻለ በቀጣይ ስምን ጥጣፋንታ ሊገጥሞ ይችላል የሚለውን ነገር አጣር አድርገን እ እውነት ለመናገር አሁን ላይ እየተሰሩ እየተገነቡ ካሉ ስቴዲየሞች አንጻር ፊፋ ካፍ፣ ለስቴዲየሞች ከሰጡት ደረጃ አንጻር የአዲስ አበባ ስቴዲየም ያንን ለማሟላት የሚችል አይደለም። ብዙ ማሻሻያዎች የሚፈልግ ስቴዲየም እንደሆነ ግልጽ ነው። ብዙ ማሻሻያዎች ይፈልጋል። ከዘመኑ ቴክኖሎጂ ጋር ተያይዞ ከዘመኑ የምህንድስና ውጤት ጋር ተያይዞ ብዙ ልታስተካከልለት የምትችለው ሁኔታ እንዳለ ይታወቃል። ነገር ግን በተወሰነ ደረጃም ቢሆን ግን ማሻሻያ ተደርጎለት ግን አሁን ያሉ ውድድሮችን ለማስተናገድ አይችልም ብሎ ማለት አይቻልም። የዛሬ አራት ዓመት ታሳቢ ተደርጎ ስቴዲዮም እኮ ለማደስ ወደ ስራ ተገብቷል። ያን ጊዜ የሆኑ ውድድሮችን ማድረግ እንደሚችል ይታወቃል። የአዲስ አበባ ስቴዲየም አሁንም ቢሆን ውድድር ማድረግ ያልቻለው አሁን ባለው ሁኔታ የሜዳው ጉዳይ ነው። የሜዳው ጉዳይ ደግሞ ሊስተካከል የሚችል በቃ የመጫወቻ ሜዳውን ማሻሻል ከቻልን የተወሰኑ ውድድሮችን፣ የክለቦች ውድድር፣ የታዳጊዎች፣ የወጣቶች ምናምን ውድድሮችን፣ የሴቶች ውድድሮችን ማድረግ እንችላለን። ስለዚህ ያንን ውድድር ለማዘጋጀት የሚያስችልበት ቁመና ላይ እንዳለ ይሰማኛል፣ እና የተወሰነ ማሻሻያ ማድረግ ይቻላል። ከዚም ትንሽ ከፍ እናድርገው ካለንም ደግሞ አሁንም የአዲስ አበባ ስቴዲዮም ቦታዎች አሉት ማሻሻያዎች ለማድረግ እውነት ተፈልጎ እግር ኳሱን ታሪክን መጠበቅ የሚያስፈልግ ወይም የሚፈልግ አካል ካለ ያን ለማድረግ የሚያስችል አንዳንድ ምቹ ሁኔታዎች አሉ። በተወሰነ ደረጃ ለማድረግ ምናልባት የአፍሪካ ዋንጫ የዓለም ዋንጫን ለማዘጋጀት የሚያስችል ጎመና ላይ ለማድረግ ማሻሻዎች ለማድረግ ላይቻል ይችላል። ግን የተወሰኑ ውድድሮችን ቢያንስ የክለቦችን ውድድር አሁን የጠቀስኳቸውን ውድድሮች ግን በብቃት ለማስተናገድ የሚያስችል ስቴዲዮም ነው የአዲስ አበባ ስቴዲዮም። ስለዚህ ያንን ማድረግ ይችላል ብዬ አስባለሁና ከዛ አንጻር ስታየው ወደፊት እርግጠኛ ነኝ መንግስትም አሁን ያለውን የዘመኑን ቴክኖሎጂ ተጠቅሞ የተወሰኑ ማሻሻዎች አድርጎ ያስቀጥሏል የሚል ነገር ነው ያለኝ። ህዝቡም በዚህ ረገድ ብዙ ርብርብ ያደርጋል ብዬም አስባለሁና ከዛ አንጻር ሊቀጥል ይችላል የሚል ነገር አለ። ነገር ግን የአቶ መክዩ መግለጫ ግን በዚህ ነገር ላይ እርግጠኛ እንድትሆን የሚያደርግ አይደለም። ብዙ እንድትመራመር ነገሮችን የሚያደርግ ነውና፣ ከአራት ዓመት በፊት ከሁለት ዓመት በፊት ይጠናቀቃል ሲሉ የነበሩ ሰው አሁን ምንም እድሳት አናደርግም፣ ትናንሽ ውድድሮችን ነው የምናደርገው ምናምን የሚሉት ነገር ግን ስቴዲየሙን የማፍረስ እቅድ እንዳለ ፍንጭ የሰጡበት ሁኔታ እንዳለም ነው የሚሰማኝና በቀላሉ የምትገልጸው ነገር አይደለም። ስለዚህ የአዲስ አበባ ስቴዲዮም እውነት ለመናገር የትኛውም መስዋዕትነት ተከፍሎ ሊቀጥል የሚችል የብዙ ሰው የብዙዎቻችን ታሪክ የብዙዎቻችን እንትን ከአዲስ አበባ ስቴዲዮም ይጀምራልና ስለዚህ ከብዙዎች ሕይወት ጋር የተሳሰረ ታሪክ ያለው ነው። በራሱ ስቴዲዮሙ ደግሞ ራሱን የቻለ የኢትዮጵያን እግር ኳስ የኢትዮጵያን ስፖርት ብቻ ሳይሆን የኢትዮጵያን ጥበብ ታላቅነት የሚያንጸባርቅ ስቴዲዮም። ስለዚህ ይህን ታሪካዊ ነገር መጠበቅ አለብን። እንደውም ሀያ ሀያ ዘጠኝ ኢትዮጵያ ላይ ውድድሩ ሲዘጋጅ ይሄ ስቴዲዮም አንዱ ኢትዮጵያ ከምታስጎበኛቸው የቱሪዝም መስህቦች መካከል አንዱ ይሆናል ብዬ ነው የማስበውና በዛ ደረጃ እንዲያውም ታስቦ መሰራት ያለበት ስቴዲዮም ነው ነው ብዬ ማምን ሆኔ ና፣ ነገር ግን እንዳልከው የአቶ መግዩ አስተያየት በዚህ ረገድ ትልቅ ትልቅ ጥያቄ የሚያስነሳ ጉዳይ እንደሆነ ነው የማስበው ከ2021 አይደለም፣ አስራ ስድስተኛው የአትሌቲክስ ሻምፒዮና ኢትዮጵያ ላይ ሲዘጋጅ ስቴዲየሙ ስታንዳርድ ያው አትሌቲክስ ላይም ስታንዳርድ አለው። እና ያን ጊዜም የዚህ መዝናኛ ቦታ እንግዶች ሲመጡ የሚዝናኑበት ቦታ ያስፈልጋል ተብሎ የስታዲየሙ የፌዴሬሽኑ ጽሕፈት ቤት እዛ ነበር። እዛ ጋ የነበሩ ጽሕፈት ቤቶች በሙሉ እንዲፈርሱ ተደርጎ ነበር። እና በዛ ጊዜ ላይ ሲፈርስ እውነት ለመናገር ብዙዎች በጣም አንገታቸውን ደፍተው፣ አንዳንዶች ያለቀሱ ነበሩ፣ በጣም ያዘኑ ነበር። እኔም በወቅቱ እዛ ነበርኩኝ። የኢትዮጵያ እግር ኳስ ፌዴሬሽን ጽሕፈት ቤት እዛ ውስጥ ነበር። የኢትዮጵያ እግር ኳስ ፌዴሬሽን ይጠቀምባቸው የነበሩ አቶ ይድነቃቸው ይቀመጡበት የነበረ ሶፋ ምናምን እዚያ ክፍል ውስጥ ነበረና ይሄ ታሪካዊ ክፍል ነው፣ ታሪካዊ እንትን ነው እና በጣም መቀመጥ አውጣ እያወጣ ጣል እየተባለ ቢያንስ ያ ሶፋ በክብር ሊቀመጥ ይገባል ከዛ ስቴዲዮም ጋር ብዙ ታሪክ አለው ሲባል በወቅቱ የነበሩ የስፖርት ኮሚሽን አሁንም አሉ በኃላፊነት ደረጃ ላይ አውጣ እየተባለ ታሪክ የማጥፋት ስራ ይሠራ ነው። እሺ ግንባታው እንኳ ይካሄድ ቢባል እንኳ ታሪካዊ የሆኑ ነገሮች ግን ሊጠበቁ ሲገባ፣ ታሪክ የማጥፋት ስራ ይደረግ ነበር። እንግዲህ ይህ ስቴዲየም ሲገነባ ትልቁን ስራ ትልቁን ሀሳብ ያመነቹት ክቡር አቶ ይድነቃቸው ተሰማ ናቸው እና ብዙዎች ይህ ስቴዲየም እንዲያውም በሳቸው ስም መሰየም አለበት የሚል ነገር ነበራቸው። ብዙ ጊዜም ሀሳብ ቀርቧል። ነገር ግን በተለያየ መንግስታት የነበሩት መንግስታት የሳቸው ስም እንዲነሳ እንትን እንዲል አልፈለጉ። ክብሩ አቶ ይድነቃቸው ለኢትዮጵያ እግር ኳስ ብቻ ሳይሆን ለኢትዮጵያ ስፖርት ትልቅ ስራ የሰሩ ሰው ናቸው። በአትሌቲክሱ ላይ ብትሄድ፣ በአትሌቲክስ ዛሬ ላይ ያለን ክብር፣ ስም፣ ዝና መሰረቱ ክብሩ አቶ ይድነቃቸው ተሰማ ናቸው። ብስክሌት ላይ ብትሄድ፣ ሌሎች ስፖርቶች፣ ብዙዎቻችን የምናውቃቸው አቶ ይድነቃቸውን በእግር ኳስ ነው። ነገር ግን ሁሉም ስፖርቶች ኢትዮጵያ ውስጥ ሲጀመሩ መሰረቱ ክቡራቱ አቶ ይድነቃቸው ተሰማ ናቸው። ስለዚህ ከዛ አንጻር በስማቸው አንድ ስቴዲየም እንኳን ሊኖር አልቻለም አሁን ድረስ ኢትዮጵያ ውስጥ፣ ነገር ግን ሞሮኮ ግን በስማቸው ስቴዲየም ሳይማለች ይሄ ያሳዝናልና፣ ታሪክን የማጥፋት ባህል እንዳለን ይታወቃልና፣ አሁንም የተጀመሩ ጅምሮች እንደዛ አይነት ፍንጭ ያሳያሉና ይሄ ግን ትክክልና ተገቢ ነው ብዬ እንደግል አላምነው። ብዙዎችም በዚህ ሀሳብ ያምናሉ ብዬ አላስብም። የአዲስ አበባ ስቴዲየም ይበልጥ ታድሶ ወዙ ክብሩን ጠብቆ ይቀጥላል የሚል እምነት ነው ያለኝ። ነገር ግን የቀረበው ሀሳብ ግን እንዳልከው የብዙዎች ጥያቄ ነው። ሌሎችስ በዚህ ጉዳይ ላይ ምን ይላሉ? ወደፊት ሀሳብ አስተያየታቸውን ይዘን የምንመጣው ይሆናል፣ ነው የሚሆነው። ምናልባት ከተናገሩት ንግግር ላይ የጥሩ ነገር የመሮጫ ትራኩ ንጣፍ ይደረግለታል የሚል ሀሳብ አንስተዋል። ያ እንግዲህ ለኢትዮጵያ አትሌቲክስ ትልቅ ጥያቄ ነበር። ያንን ጥያቄ የሚፈታ ነገር ይሆናል። ጥሩ ነገር እሱ ነው። ግን በጥቅሉ ግን ብዙ ትኩረት የሚያስፈልገው የብዙሀኑን ጥያቄ የሚሻ የስቴዲየም ጉዳይ ነው። ይኛው ንግግርና ብዙ ነገሮች ያስፈልጉታል። እንግዲህ ታሪካዊነቱን ጠብቆ እንዳልከው ሀያ ሀያ ዘጠኝም ስናዘጋጅ እንግዲህ ከታሪክ አንጻር ሶስት ጊዜ የአፍሪካን ዋንጫ ስላዘጋጀ ይሄኛው እንዳንድ መስህብ ሆኖ የሚታይ ነገር ስለሆነ፣ ስለዚህ ብዙ ፋይዳው ጎላ ያለም ስለሆነ እንግዲህ በዚህ ልክ የባህልና ስፖርት ሚኒስቴር እንግዲህ ያኛውንም ስለሚመለከተው በደንብ ያንን ነገር ይሄድበታል ተብሎ ይታሰባል። ግን በጥቅሉ ግን ያለው ነገር ትንሽ የሚያሰጉ ነገሮች አሉት። ስለዚህ የሁሉንም ትኩረት ይሻል፣ የአዲስ አበባ ስቴዲየም ጉዳይ ብዙ ታሪኮች ስላሉት። ውድ ተመልካቾቻችን፣ ታሪካዊ የአዲስ አበባ ስቴዲየም እጣ ፋንታ ምን ይሆናል በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራታታ ፕሮግራማችን የከታተላችሁትን ይመስል ነበረ ፕሮግራም አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደ ሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን አብረናችሁ ቆይታ አደረግ። እናንተስ በታሪካዊ የአዲስ አበባ ስቴዲየም ያላችሁን ሐሳብ፣ አስተያየትና መልካታችሁን በኮሜንት ሴክሽን ላይ አጋሩን። ሰናይ ጊዜን ተመልከት።